እኔ ሁሌ የምመክረው ነገር ምንድን ነው? አደጋ እንዳይደርስ ነው መጠንቀቅ ያለብን፣ ቅጣቱ አይደለም። ቅጣቱ እንደምታዩት በአሽከርካሪዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 20 ከዚህ ቀደም እንግዲህ በተከታታይ 19 ክፍሎች በአሽከርካሪዎችና በሌሎች መንገድ ተሳታፊዎች የሚፈጸሙ የተለያዩ ጥፋቶች የሚያስቀጡትን ቅጣት የሚያሰጡትን እርከንና ነጥቦች አይተናል። በዛሬው በክፍል ሀያ ፕሮግራማችን በልዩ ደረጃ ጥፋት ስር ከተዘረዘሩ ሀያ ሁለት የጥፋት አይነቶች ዛሬ አምስቱን እናያለን። ከዚህ ቀደም እንግዲህ 17ቱን የጥፋት አይነት አይተናል። ዛሬ ደግሞ ከ18 እስከ 22 ያሉ የጥፋት አይነቶች እና የሚያስቀጡትን ቅጣት እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አርጉ። ከዚህ ቀደም በፓርቲ ከፋፍዬ ያቀረብኩላቸው የተለያዩ ቅጣቶች አሉ እነዛን በደንብ አርጋችሁ እዋቸው። ዛሬ የማቀርብላችሁ ለጓደኞቻችሁ ለመንጃ ፍቃድ ተማሪዎችና ለአሸካሪዎች ሼር አርጉላቸው። ዛሬ የምናየውን 18ኛውን የጥፋት አይነት ስናይ የትራፊክ ግጭት ወይም ጉዳት አድርሶ በቦታው ላይ ያልቆመ ወይም ባደረሰው የትራፊክ ጉዳት የተጎዳውን እና ሕክምና የሚያስፈልገውን ሰው ወደ ሕክምና በመውሰድ እንዲታከም ያላደረገ ይላል። ይሄ እንግዲህ ከፍተኛ የሆነ ቅጣት ያስቀጣናል ማለት ነው። ቅጣቱ ምንድን ነው? ከዚህ ቀደም እንደነበሩት የገንዘብ ቅጣት ሳይሆን በወንጀል ሕግ እንጠየቃለን። ከዛ በተጨመረው የወንጀል ፍቃዳችን 21 ነጥብ ይቆጠርብናል ማለት ነው። ስለዚህ የትራፊክ አደጋ አያደርሰውና ብናደርስ ቆመን አስፈላጊውን እርምጃዎች መውሰድ ያስፈልጋል። የመጀመሪያው ምንድነው? የተጎዳ ሰው ካለ ወደ ሕክምና ቦታ መውሰድ ነው። የተጎዳ ሰው ደግሞ ከሌ ስለሌለ አስፈላጊውን ህጋዊ እርምጃዎች እየወሰድን የሚያስፈልገውን ነገር ለትራፊክ አሳውቀን ፕላን የሚነሳ ከሆነ ፕላን አስነስተን ኢንሹራንስ የሚያስፈልጉ ነገሮች ካሉ ያንን ማድረግ ነው ያለብን እንጂ ጉዳት አድርሰን ዝም ብለን መሄድ የለብንም። የተጎዳሙ ሰው ካለ ደግሞ ጥለን መሄድ የለብንም ማለት ነው። ሌላኛው ወደ 19ኛው የጥፋት አይነት ስንሄድ የአሽከርካሪ ብቃት ማረጋገጫ ፍቃድ ታግዶበት ሳለ እያሽከረከረ ይላል። እንግዲህ መንጃ ፈቃዳችን እንግዲህ ከዚህ ቀደም በጠቀስኳቸው የተለያዩ ነጥቦች ይደመሩና ሊያሳግድብን ይችላል። ሶስት ወር ስድስት ወር አንድ ዓመት አንድ ዓመት ከስድስት ወር ሊሆን ይችላል ሊያሳግድብን ይችላል። ይህ ሆኖ ሳለ እያሽከረከርን ብንገኝ ሶስት ሺህ ብርና ስምንት ነጥብ ይቆጠርብናል ማለት ነው። ስለዚህ መንጃ ፈቃዳችን በተለያዩ ምክንያቶች ታግዶብን ማሽከርከር የለብንም ማለት ነው። ይሄ እንደ ጥፋት ይታያል። ሶስት ሺህ ብርና ስምንት ነጥብ ያስቆጥርብናል። ሌላኛው ሀያኛው የጥፋት አይነት ስንሄድ አፈር አሸዋ ድንጋይና ተመሳሳይ ነገሮችን የሚመለከተው አካል ሳያስፈቅድ በተሽከርካሪ ወይም በገረኛ መንገድ ላይ ያራገፈ አሽከርካሪ ይላል። ይሄ ማለምን ማለት ነው። አስፓልት ላይ ሊሆን ይችላል። የውስጥ ለውስጥ መንገዶች ላይ ሊሆን ይችላል። ኮብልስቶኖች ላይ ሊሆን ይችላል ማለት ነው። ህጋዊ ፍቃድ ሳይኖር መንገድ ላይ አሸዋ ሊሆን ይችላል አፈር ሊሆን ይችላል ድንጋይ ሊሆን ይችላል፣ የተለያዩ ነገሮች አራክፈን ብንገኝ ሶስት ሺ ብርና 8 ነጥብ ይቆጠርብናል ማለት ስለዚህ እነዚህ ነገሮች ማድረግ ስንፈለግ ከሚመለከተው አካል ማስፈቀድ ያስፈልጋል ማለት ነው። ወደ ሃያ አንደኛው የጥፋት አይነት ስንሄድ ያበላሻው መንገድ መጠገኑ እንደተጠበቀ ሆኖ በሰንሰለት የሚሽከረከር ልዩ ተንቀሳቃሽ በመንገድ ላይ እያሽከረከረ ይላል። ለምሳሌ ዶዘር ሊሆን ይችላል፣ ኤክስካቫተር ሊሆን ይችላል። እነዚህ በቼን የሚነዱ የማሽን አይነቶች ሊሆን ይችላል። አስፋልት ላይ መንዳት የለብንም። አስፋልት ላይ መንዳት ስንፈልግ እንግዲህ የተለያዩ ጥንቃቄዎች ማድረግ ይኖርብናል። እንግዲህ እስካሁን ድረስ ያየው የሚደረገው ጥንቃቄ ምንድን ነው? ቼኖቹ ስር ጎማዎች ያገለገሉ ጎማዎች፣ ከጥቅም ውጭ የሆኑ ጎማዎች ቼኑ ስር እየተደረጉ አስፓልት ለማሻገር ሊሆን ይችላል። የተለያዩ መንገዶች ላይ ለማሳለፍ ልንጠቀም እንችላል ከዛ ውጭ ግን እንደዚህ መሳሪያዎች አስፓልት ላይ መንዳት የለብንም። በሎቤድ ላይ ተጭነው ከቦታ ወደ ቦታ ይንቀሳቀሳሉ እንጂ አስፓልት ላይ በፍጹም ማሽከርከር አይቻልም። ነገር ግን አጭር ርቀት አስፓልቱን ለማቋረጥ ግን ከሆነ ተገቢውን ጥንቃቄ አድርገን አስፓልቱን በማይጎዳ ሁኔታ ጎማ የተደረገበት ማለፍ ይችላል። ይህንን ግን ዘንግተን ይሄንን ጥፋት አጥፍተን ብንገኝ የመጀመሪያው ነገር ምንድነው፣ መንገዱን እናስተካክላለን ወይ አስፋልት ወይ ደግሞ ውስጥ ለውስጥ መንገድም ከሆነ ከተበላሸ እናስተካክላለን። ከዛ በተጨማሪ ደግሞ 7000 ብር ቅጣትና 8 ነጥብ በመንጃ ፍቃዳችን ይቆጠርብናል። ስለዚህ እንደዚህ አይነት መሳሪያዎችን መንገድ ለመንዳት የተከለከለ ነው። ሌላኛው በልዩ ደረጃ ጥፋት ስር ከተዘረዘሩ 22 የጥፋት አይነቶች የመጨረሻውና 22ኛው የጥፋት አይነት ምንድነው፣ ፍጥነት የሚያዛባት ቴክኖሎጂ በመጠቀም ከተፈቀደው ፍጥነት በላይ በሚያሽከረክሩ አሽከርካሪዎች ላይ የሚደረግ የሚያደርገውን ቁጥጥር ያደናቀፉ ይላል። ተሸካሪያችን እንግዲህ የራሱ የሆነ የምናሽከረክርበት ስፒድ አለው። ከዚህ ውጭ ግን ፍጥነትን የሚያዛባ ወይም ደግሞ የተለያዩ መሳሪያዎች ተሽከርካሪዎች ላይ ተገጥሞ ፍጥነትን የሚያዛባ በራዳር በሚታይበት ጊዜ ፍጥነቱ እንዳይታይ የሚያደርግ ቴክኖሎጂ ተሽከርካሪዎች ላይ ሊገጠም ይችላል። እንደዚህ አይነት ነገሮች ገጥመን ብንገኝ አስር ሺ ብር የገንዘብ ቅጣት እና ተሽከርካሪ ላይ የተገጠመውን ህገወጥ አደናቀፊ መሳሪያ መውረስ ይላል። ስለዚህ አስር ሺ ብር እንቀጣለን። እንደገና ደግሞ ያ የፍጥነቱን ሁኔታ የሚያዛባው መሳሪያ ይወረስብናል ማለት ነው። ከዛ በተጨማሪ ደግሞ በመንጃ ፈቃዳችን አስራ አንድ ነጥብ ይቆጠርብናል ብናል ማለት ነው። ስለዚህ በልዩ ደረጃ ጥፋት ስር የተዘረዘሩ 22 የጥፋት አይነቶች እነዚህን ይመስላሉ ማለት ነው። ስለዚህ አሽከርካሪ ስንሆን ከፍተኛውን ጥንቃቄ ማድረግ ይኖርብናል። ተሽከርካሪያችን ላይ ያሉ ነገሮችን በመፈተሽ መንገድ ላይ ያሉትን ነገሮች በትክክል በማየት ህጉ ምን ይላል የሚለውን ነገር ህጉን ጠንቀቅ አርገን አውቀን ልናሽከረክር ይገባል ማለት ነው። ጥፋቶችን በምናጠፋበት ጊዜ የመጀመሪያው ነገር ምንድን ነው? ለአደጋ ነው የምንጋለጠው። እኔ ሁሌ የምመክረው ነገር ምንድን ነው? አደጋ እንዳይደርስ ነው መጠንቀቅ ያለብን፣ ቅጣቱ አይደለም። ቅጣቱ እንደምታዩት ያን ያክል ብዙ ላይሆን ይችላል። ነገር ግን አደጋው ሲደርስ ግን ከፍተኛ የሆነ ወጪ ስለሚያስወጣን ጥንቃቄ አድርገን ልናሽከረክር ይገባል። አዲስ ከሆናችሁ ፎሎ አርጉ፣ ሀሳባስ ጥያቄ ስሪኮመንት ሴክሽን ላይ ያስቀምጡ። ለሁሉም ደረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አርጉ፣ ይመቻቸው።